ኢየሱስ ወደ ሰማይ ሲሄድ አብረውት የነበሩት ሁለት ሰዎች እነማን ናቸው? በሐዋርያት ሥራ 1፡9 እስከ 11 እንደተገለጸው ኢየሱስ ወደ ሰማይ ባረገ ጊዜ፣ ሁለት ነጭ ልብስ የለበሱ ሰዎች ለደቀ መዛሙርቱ ታዩ። እነዚህ ሰዎች ከኢየሱስ ጋር ወደ መንግሥተ ሰማያት የሄዱት ሳይሆን የአምላክ መልእክተኞች ማለትም መላእክት ነበሩ። ዓላማቸው ኢየሱስ እንደሄደ አንድ ቀን እንደሚመጣ ደቀ መዛሙርቱን ማጽናናትና ማረጋጋት ነበር። ስለዚህ፣ በእግዚአብሔር የተላኩ መላእክቶች እንጂ ሰዎች ወይም ነቢያት አልነበሩም። አንዳንድ ጊዜ ሰዎች ይህን ትዕይንት በኢየሱስ አገልግሎት ቀደም ብሎ ከተፈጸመው ተአምራዊ ለውጥ ጋር ያደናግሩታል። በማቴዎስ 17፣ ማርቆስ 9 እና ሉቃስ 9 ላይ በተገኘው የተአምራዊ ለውጥ ወቅት፣ ሁለት ሰዎች ከኢየሱስ ጋር ታይተዋል፤ ሙሴና ኤልያስ። እነዚህ ሁለቱ ሕግንና ነቢያትን ያመለክታሉ፣ ኢየሱስ የሁለቱም ፍጻሜ መሆኑን አረጋግጠዋል። ነገር ግን ይህ ኢየሱስ ወደ ሰማይ የሄደበት ጊዜ አልነበረም፤ በምድር ላይ ልዩ ጊዜ ነበር። በዕርገት ላይ ኢየሱስ ወደ ደመና ሲወጣ ብቻውን ነበር። ደቀ መዛሙርቱ ወደ ሰማይ ሲመለከቱ ሁለቱ መላእክት በአጠገባቸው ታዩ። እነዚህ መላእክት፣ የገሊላ ሰዎች ሆይ፣ ወደ ሰማይ እየተመለከታችሁ ስለ ምን ቆማችኋል? ብለው ጠየቁ። ኢየሱስም ተመልሶ እንደሚመጣ አስታውሷቸዋል። ደቀ መዛሙርቱ የኢየሱስን መልእክት ማሰራጨታቸውን እንዲቀጥሉ አበረታቷቸዋል። ለማጠቃለል ያህል፣ ኢየሱስ ባረገበት ወቅት ከኢየሱስ ጋር ወደ ሰማይ የሄዱት ሁለት ሰዎች አልነበሩም። ይልቁንም የተዋቸውን ተከታዮች ለማስረዳትና ለማበረታታት ሁለት መላእክት ተገለጡ። ሙሴንና ኤልያስን እያሰብክ ከሆነ፣ በዕርገት ሳይሆን በመለወጥ ላይ ከእርሱ ጋር ነበሩ። ሁለቱንም ትዕይንቶች መረዳት በኢየሱስ ክርስቶስ በኩል ያለውን የእግዚአብሔርን ጥልቅ ፍቅር እና እቅድ ያሳያል።